ነፃነት፣ በጣር ነው። ነፃነት፣ ስነ ስርዓት እንድታወሪ አልፈልግም። ምንም ልሳምሰማችም። ስለልጅሽ አላወራም እልቀኝ። ማትናገሪ ነገር ከሆነ ልጅሽንም እንደማታገኙ አልፈልግም። መሀላችሁ ላይ የደበቃችሁት ነገር አለ። ስለ ሩታ፣ ስለ ሄርሜላ፣ ስለ አብርሃም ተናገር። ሁሉንም ነገር አለው። ልጅሽን አምጥቼ ማለት ነው አሳቅፍሻለሁ። ስነ ስርዓት ከአብርሃም ህይወት እንድትወጣ እርጂ። የምታውቂውን ነገር ስናገርሽ እርጅኝ፣ በቃ አለቀ። ከሄርሜላ ጋር ያለሽ ግንኙነት ምንድን ነው? አይደለም፣ ዛሬ እኔ እዚህ ጋር ቆሜ ሳውራ ሄርሜላን ከአብርሃም ህይወት ለማስወጣት ነው ያን ነገር። ሰላም ሰላም፣ እንዴት ናችሁ? ውድ እና የተከበራችሁ የኛ ውድ ቤተሰቦች፣ ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቤተሰቦቼ፣ ዛሬ ተመልሼ ወደ እናንተ መጥቻለሁኝ ማለት ደስ በማይል ነገር ነው የመጣ ያለው ሰሞኑን፣ ዛሬም ደስ አይል የሚመጣውበት ነገር ያው የተፈጠረውን ነገር ታውቃላችሁ። ብዙ ነገር እየተፈጠረ ነው በእኔም ሌሎችም ጋር እየተፈጠረ ያለው ነገር ደስ አይልም። ማለት በጣም የሚያስጠላ ነገር ነው እየተፈጠረ ያለው እና ያን ነገር ለማስተካከል ማለት ተፍ ተፍ እያልኩኝ ነው። ባይስተካከልልኝም ነገሮች ባይሳኩልኝም፣ ግን እየሞከርኩኝ ነው ለማሳካት። ያው ነግሬያቸዋለሁኝ፣ ከህይወት ማስወጣት የፈለግኩትን ሰው አስወጣለሁ። ብዙ መንገዶቹን እየሞከርኩኝ ነው ያንን ለማድረግ ትንሽ አልቻልኩም ትንሽ ተንገዳግድኩኝ። ምክንያቱም በብዙ መንገድ ብዙ ሰዎች አታክ እያደረጉኝ ነው ያሉት ብዙ ሰዎች እየጎዱኝ እና የሚሄድበትን መንገድ እንዴት ነው ለማስቀየስ ብዙ ነገር እያደረጉ ነው ያሉት። እና ደግሞ ምተው አይነት ሰው አይደለሁኝም። ብዙ ጊዜ ተናገር ያለው በጉራ ምተው ሰው አይደለሁኝም። እና ዛሬ አንድ ማገኘው ሰው አለ። ምክንያቱም ነገሮችን ግዴታ መፈታት አለበት። ከዚህ በላይ መሄድ የለበትም። ከዚህ በላይ እንዴት ነው በቃ ስሟን መጥረት አልፈልግም፣ ከዚህ በላይ ሄርሜላም እንደዚህ ማድረግ የለባትም። ከህይወታችን መውጣት አለባት ብያለሁኝ። ከሱ ጋር በጭራሽ ሊሆን አይችልም አብርሃም፣ ምክንያቱም እየደረጉ ያሉት ነገሮች በጣም ነው የሚያስጠላው። ነው ይህ ፕራንክ ተብሎ የሚደረጉ ነገሮች ለእኔ በጣም በጣም ነው የሚሰማኝ፣ እውነት ሳየው ማለት ነው። እና ያ ነገሮች በጣም ነው የተሰሙኝ፣ መደረግም የለበትም። እና ዛሬ የማገኘው ሰው ሁሉም ነገር የሚያውቅ ሰው ነው። ሁሉም ነገር ያውቃል፣ ስለ ሩታ፣ ስለ አብርሃም፣ ስለ ሄርሜላ ብዙ የተፈጠሩ ነገሮችን የሚያውቅ ሰው ነው ዛሬ የምጠራው ማለት ነው እና ከእሱ ጋር አወራለሁኝ ያለውን ነገር ለእናንተ ማሳውቃቸዋለሁ። እስከዛሬ እየተደበቀ ሚስጥር አለ። ብዙ ሰዎች የተደበቀው ሚስጥር ለማውጣት ብዙ መንገድ እየሄዱ ነበረ ግን ማንም የተሳካለች ሰው የለም። ዛሬ እንደሚሳካልኝ እርግጠኛ ነኝ። ምክንያቱም ዛሬ የጠራው ሰው ሁሉም ነገር ይናገራል። በጸባይ የማይናገር ከሆነ ፓወሬንም ተጠቅሜ ሀይሌንም ተጠቅሜ ብዙ ነገሮችን ፈጥሬ ያንን ነገር ለመስማት እሞክራለሁኝ እሞክራለሁኝ ሳይሆን ለእናንተ ማሰማችኋለሁ። ማለት ለብዙ ጊዜ ይህንን ነገር ባውቀው ብላችሁ እናንተም እየተጨነቃችሁ ነው ያላችሁት። ይሄ ነገር የተፈጠረበት ምክንያት እንደገና ደግሞ ትልቅ ሚስጥር አለ በመሃላቸው ማለት እንዴት ነው እነሱ ይዘውታል፣ ግን ወደ እናንተ ያልደረሰ ሚስጥር አለ እና ያንን ሚስጥር የሚያውቅ ሰው ነው ዛሬ የጠራሁት እዚህ ማለት ነው። ማለት የሆነ ቀን መውጣቱ አይቀርም እኔ ከሆነ ከሆነ ሰው የምደብቀው ሚስጥር የሆነ ቀን መውጣቱ አይቀርም በሆነ ሰው ምክንያት ይወጣል እና ዛሬ ደግሞ በእኔ ምክንያት ነው ሚስጥር የሚወጣው ማለት ነው። እኔ ነኝ ለእናንተ የምነግራቸው ያንን ሚስጥር፣ ያንን ሚስጥር እኔ ዛሬ እነግራቸዋለሁ ማለት ነው። በዛ ላይ ደግሞ ትላንትና አይታቸዋል ብዬ አስባለሁኝ ይሄ ነገር ከኔም አልፎ ከዚህም አልፎ አዲስ አበባ ድረስ ደርሶ ወንድ ሜጋ ሀብትሽ ጋ ደርሷል ማለት ነው። ማለት እኔ እንደዚህ ይፈጠራል ብዬ አስቤ ያልነበረም ግን ማድረግ ያለብኝን ነገር ግዴታ ማድረግ ስላለብኝ ነበር እንደዚህ ያደረኩት ቺ ማውጣት ያለብኝን ነገር ለማውጣት ነበር ይሄን ነገር የጀመርኩት። በዛ ላይ ደግሞ እኔ እንደዚህ ሲደረግ፣ በዚህ መልኩ ሰው ሲጨቆን እና በዚህ መልኩ የሆነ ሰውን አግለው እኔ ነኝ ባለቤቷ እኔ ነኝ መብት ያለኝ ብሎ ሰው የሆን ነገር ሲያደርግ በጣም ነው የሚከብደው እና ያ ነገርም ለእኔ ስላልተስማማኝ እና ትንሽ ስለተሰማኝ ነበር ያን ያደረኩት ግን ሀብት የተረዳበት መንገድ ሌላ ነበረ። አላቅም፣ እኔ ፋይል እንደያዙብኝ አይነት ነገር ነው አድርጎ የሳለ እሱ። እኔ ምንም የተያዘብኝ ፋይል የለም። ምናልባት እኔ እጅ ላይ ፋይል ሊገኝ ይችላል አለ። እሱንም ታውቃላችሁ፣ ለረዴት የሰጠዋት ፋይል ነበረ፣ ለርታ እንድታደርስልኝ የሰጠዋት ፋይል ነበር። እሱንም አላደረገችም፣ ምክንያቱም ፈርታ ስለነበር፣ ፈርቻለሁ አላደርስም ነው ያለችኝ። እና ምናልባት እኔ ጋር ፋይል አለ እንጂ የእኔ ፋይል ሌላ ሰው ጋ የለም። እኔ ምንም አይነት ፋይል የለኝም ሀብትሽ እንደዛ አስቧል ብዬ ስለተሰማኝ ነው። እና እናንተም እንደዛ ትረዳላችሁ ብዬ ስላሰብኩ ነው። እኔ ጋ ማለት ወጣ ያለ ወይም ደግሞ ሰው እንዳያየው የሚፈለግ አይነት ፋይል የለኝም። እውነት ለመናገር እኔጋ ግን ፋይል አለ። ማንም ሰው ቢያየው እስከ ዛሬ የተካሄደው ነገር ማለት ውሸቱንም እውነቱንም መለየት የምንችልበት ፋይል አለኝ። ብዙ ጊዜ ይህን ነገር ተናግሬያለሁ። ፋይል አለ፣ ፋይል አለ ብዙ ጊዜ አላወጣሁኝም ምክንያቱም ነገሮች ይበልጥ እንዳይበላሹ በመስጋት ነበር ያኔ እንደዚያ ያደረኩት ወይም ደግሞ ይህንን ፋይል ያላወጣሁት ማለት ነው። አሁን ግን እኔ ካሰብኩት በላይ እና ማንም ሰው ከጠበቀው በላይ ነው ነገሮች ይስተካከላሉ ብለን ስናስብ እየተበላሹ ያሉት ማለት ነው። ስለዚህ እኔ ይህንን ፋይል ስላወጣው ምንም ይበላሽ ነገር የለም። ሜይቢ የሚስተካከል ነገር ሊኖር ይችላል፣ ደግሞ ማለት ይስተካከላልም። በተለይ ደግሞ ሩታ ካየች ይህንን ፋይል ሩታ አይታው ነገሮችን ማለት መረዳት ትችላለች ብዬ አስባለሁ። ዛሬ ቀጥራ ያልካችሁ ሰው እየመጣ ነው። ያው ብዙ ሚስጥር እሱ ጋር አለ፣ ብዙ ነገሮችን ያቀን ብዙ ብዙ እውነታዎች እሱ ጋር አለ እና ያንን ነገር ለማስወጣት ነው ዛሬ እየጠራትኝ። እንግዲህ አብራችሁ ኑኑ። እንዴት ነሽ መቅደስ? ሰላም ደህና ነሽ? እንግዲህ መቅደስ ከዚህ በፊት እኔ እና አንቺ ተገናኝተን አናውቅም። በብዙ መንገዶች እኔ አንቺን ለማግኘት ሞክሬ ነበር፣ ግን አልቻልኩኝም። ዛሬ ተሳክቶልኝ አንቺን ለማግኘት እና ያለውንም ነገር ለቤተሰቦቼ ለማሳወቅ በቅቻለሁ። ይሄ ማለት ነው። እንግዲህ ማለት እንዴት ነው? ምንም አይነት ነገር እንድጠብቅኝ አልፈልግም። መደበቅ አይደለም። በመጀመሪያ እኔ ካሜራ ይዘሽ እንድጠብቅኝ አልመሰለኝም ነበር። ለአውራሽ ስትይኝ ካሜራ የሚኖር አልመሰለኝም ነበር። እሺ ብዬሽም የመጣወት ለዛ ነበር። አይ ካሜራ መያዜ ያናህል ማተር ያደረግ ነገር አይደለም። ምንም ካሜራ ብይዝም ማለት ከቤተሰቦች የሚደብቂ ነገር አለ ብዬ አላስብም። እኔ አንቺ ጋር አገኛለሁ ብዬ ያሰብኩትን ነገር በቤተሰቦች ፊት ነው እንድትነግሪኝ የምፈልገው። ለዛ ነው ካሜራ ያስኩት። ምንም አይነት ውሸት አልፈልግም። ምንም አይነት መደባበቅ አልፈልግም። እኔ አንቺ የሆነ ነገር እንደምታቂ አውቃለሁ። ሶ ዛሬ ያንድ ነገር ነው ምጠይቅሽ፣ የምታቂ ነገር በሙሉ እንድትነግሪኝ ይፈልጋለሁ። እኔ ብቻ አይደለው፣ ብዙ ሰው ነው የሚያየሽ። እሺ። ማለት ምን እንድነግርሽ ነው የፈለግሸዋል? እኮ እነግርሻለሁ። ማለት ብዙ ነገሮች ተበላሽተዋል ብዙ ነገሮች ተበላሽተዋል። ምክንያቱ አንቺ ነሽ ተብያለሁ። ብዙ ነገር ተካሂዷል፣ ግን አንቺ በመሀል መተሽ ደግሞ ያደረግሻቸው ብዙ ነገሮች አሉ። አይደለም አንቺ አዲስ አበባ ሄደሽ ከነአብርሃም ጋር ተገናኝተሽ ያደረግሽ ብዙ ነገር አለ። በውሸት የውሸት እንባል ቅሰሽ ብዙ ነገር አድርገሻለና ስለዛ ነገር ንገሪኝ እፈልጋለሁ። ስለዛ ነገር አንደኛ አንቺን የሚመለከትሽ ነገር ስላልሆነ ልነግርሽ አልችልም። ያስገብሻላ አይደል ለዚህ እኮ አይ ስለሚመለከተኝም ነው ማለት እንዴት ነው ደግሞ ከአንቺ በላይ መናገር የምችለው እኔ ነኝ ካለኝ ደግሞ ስለ አብርሃም መብት ያለኝ አብርሃም ላይ እኔ እንጂ አንቺ አይደለሽም አንቺ ስለዛ የመጠየቅም የማወቅም መብት አለኝ ላይ መብት ገብትሻለሁ ሩታ ብቻ ናት አብርሃም ላይ መብት ያላት። ለዛ ነው ከሄርሜላ ጋ የሆነ ሪሌሽን ኖሮሽ ሄርሜላን ወደ ነሱ ህይወት ያስገባሽው። ሩታ መብት ስላላት ነው ወይስ ሄርሜላ መብት ስላላት ነው? እኔ ሄርሜላን ወደ ነሱ ህይወት አላስገባዋትም። ሄርሜላንም ማለት እንዲህ እንዲህ እንዲህ ብዬ ለአንቺ ሲጀምር ማብራራት አይጠበቅብኝም። ታብራለእኔ ስለፈለግኩኝ ታብራሪልኛለች። ምክንያቱም ይበቃል። እስከዛሬ ብዙ ነገሮች ተደባብቀናል። እኔ አንቺንም አላገኘሁሽም በሰዓቱ ባገኝሽ አላቅም፣ ምን እንደሚፈጠር ብዙ ነገሮች ሊፈጠሩ ይችሉ ነበረ። የአስፈራራዎች ምናምን አይደለም፣ ግን የምታውቂው ነገር በስራት እንት ነግሪ ስለምፈልግ ነው። ከሄርሜላ ጋር ያለሽ ግንኙነት ምንድን ነው? አይደለም፣ ዛሬ እኔ እዚህ ጋር ቆሜ ሳውራ ሄርሜላን ከአብርሃም ህይወት ለማስወጣት ነው። ያን ነገር ደግሞ ከአንድ ሁለት ሶስት አራት የተናገረለን ብዙ ጊዜ ማለት ነው። ስለ አብርሃም ነው የሚመለከተኝ እያልሽ ነው አይደለም? ስለ አብርሃም ከተመለከተች ስለ ሄርሜላ አይመለከትሽም ማለት ነው። ስለዚህ ስለ ሄርሜላ ነው። ምንም ነገር አልገባሽም። ስለ አብርሃም ተመለከተኝ ማለት እኮ አብርሃም ህይወት ውስጥ ያለችው ሄርሜላ ናት አይደለም? እሷን ለማውጣት ተባበሪኛ። እኮ ምንም ማድረግ አልችልም። በእሷ ጉዳይ ምንም ልተባበርሽ አልችልም። ከእሷ ጋር የሚያገናኝሽ ነገር አለ። ከእሷ ጋር የሚያገናኝ ነገር ቢኖር ሄርሜላ ጋር ልጁ እንዲቀመጥ አደርግ ነበር አይደለ? እያየሽ አይደለም ማለት ነው። እሷ ጋር ነው ያለው ልጁ እሷ ጋር ነው ያለው። ይኸውልሽ አሁን ማንም ጋር ቢሆን አንቺ፣ እንደዛ ከሆነ ከሷ ጋር የሆነ ግንኙነት አለሽ ማለት ነው። ደግሞ አለሽ እኮ እኔ እኮ አውቃለሁ ነገሩን፣ ግን በስርዓት እንድትናገሪ ስለፈለፍኩኝ እኔ ምንም የምነግርሽ ነገር የለም። ነፃነት፣ አይደለም እኔ አሁን መጨቃጨቅ ምናምን አልፈልግም። መጨቃጨቅ አልፈልግም እኮ። ማትፈልግ ከሆነ ምታቂ ነገር ምንም ልነግርሽ አልችልም። አንደኛ ስለ አብርሃም የሚመለከትሽ ከሆነ ስለ ሄርሜላ እንዳጠይቂኝ። ሲቀጥል ደግሞ አንቺ ምን ስለሆንሽ ነው ስለ አብርሃም የሚመለከትሽ? ማለት ሩታ እያለች አንቺ ለምን ሩታ እያለች ለምን ወደ ቤቷ ገባሽ? አንቺ ታዲያ ለምን ገባሽ? ገባውኛ ልናገር እንዴ የማውቀውን ነገር ልናገር? ምንድ ስለ ልጅሽም ስለምንሽም እኔ የማውቀውን ነገር ማውራት አለብኝ ግዴታ። አንቺ የምታውቂው ነገር እንድትናገሪ፣ እኔ ደግሞ ምንም ብትይ ምንም ቢፈጠር ልነግርሽ አልችልም። ምንም የምጠይቂ ለምትጠይቂ በቃ ብዙ ሰዎች ሲጠይቁሽ አይደለም። ስሚኝ ብዙ ሰዎች ሲጠይቁሽ፣ ሌላ ከኝ ሰዋል፣ ሌላ ከኝ ሰዋል፣ ልናገርም ይገለኛል ምናምን እያልሽ ነበር። እና ለምን ነገር ዛሬ እንዴት ነው ማውራሽ? እኮ ዛሬ ልንገሪኝ። ምንም ኮሚንች ማለት አንቺ ከሌሎቹ በምን ተለይተሽ ነው ላንቺ ልነግርሽ የሚችለው? እስኪ እሱን ነገር አንቺ ከእህት የበልጠሽ ነው ከጓደኛ የበልጠሽ ነው ላንቺ ምነግርሽ ከእናቴ የበልጠሽ ነው? የሰው ህይወት ለማበላሸት ኔ እኔ ደግሞ እኔ ደግሞ አሁን ላይ እያስተካከልኩኝ ነው ያለውት አይደለእኔእኔባሚላ ከአብርሃም ህይወት እንድትወጣ እርጅኝ የምታውቂው ነገር ስናገርሽ እርጅኝ በቃ አለቀ። ምንም እኔ ደግሞ ምንም አውቀው ነገር የለም። እንዴት ነገር አለ? ያለ ነገር አለ እኮ ነው። ነገር ቢኖር እኮ ማለት ነው። አንቺ ከመጥቼ አላወራሽም ነበር አይደለ? ራሴ ለማስተካከል ሞክር ነበረ። ቆይ ለጭቅጭቅ እኔ ጠራሽ? ለምን ግን ተናገር ያልኩሽ ነገር ነው ብዙ ምን ማለት ነው? አትቺ ማለት አትቺ ማለት በስነ ስርዓት የምታወሪኝ ከሆነ አውራሻለሁ። በስነ ስርዓት ላውራሽ ምን እንደሽ ምን እንደሆነልሽ ነው ለጓደኛ ያልተናገርኩትን ነገር ለአንቺ ምንም ሌላ ነገሮች አድርጌ ገብቶሻላ ሌላ ነገር ውስጥ በአንገባ ጥሩ ነው። እኔ ነገሮችን ላስተካከል ነበረ፣ ላገኝሽም ሞክሬ ነበር። በሰዓቱ ግን ማግኘት ስላልነበረብኝ ነበር ያላገኘሁሽ። ገብቶሻላ ነፂ በጭቅጭቅ በጣም ምናም የሚሆን ነገር ከሆነ

ልጅሽን አምጥቼ አፍንጫሽ ላይ ወረወረልሻለሁ። አንቺ ማን ስለሆነሽ ነው ልጅሽ እንደሆነ ልናገር? ምን ይሁን? ተናገርኩ እኮ ልጄ ነው። በጣም የምወደው ልጄ ነው። አልናገርም። ምንም ብትሆኝ ምንም ብትሆኝ አልናገርም። ነገር አለ ተናገሪ! እስኪ የላከሽን ሽንና ያመጣሽ እጅ ነው። ስነ ስርዓት ገና ሳምምሻለሁ። ገና ነው ማድረግ አልፈልግም እኮ ነው፣ ላስረዳሽ በምንም አይነት መንገድ አንድ ነገር እኮ እኮ ነገር ሲመሀላችሁ ላይ የደበቃችሁት ነገር አለ። ስለ ሩታ፣ ስለ ሄርሜላ፣ ስለ አብርሃም ተናገሪ፣ ሁሉንም ነገር አንቺ። ማንስ ነው? ነፃነት ስለሆንኩኝ ነፃነት ስለሆንኩኝ ስለዚህ አንደኛ ልንገርሽ፣ ስለ ሄርሜላ ይመለከትሽም፣ ስለ አብረሽ ይመለከትሻል አይደለ? ስለ አብረሽ ደግሞ እንደሚመለከታት እኔ ማውቀው መታ እንዲህ እንድትጠይቀኝ የምፈልገው ሩታ ናት። ገብቶሻል አይደለ? ያረግሽባትን ነገር ልትናገር የለም ምንም ላርግባት ምንም ይሁን፣ አንቺ ሳትሆኝ እሷ ናት፣ እኔን መጠየቅ የመጠየቅ መብት ያላት ለእሷ ነው እኔ መናገር የምችለው። ነው ሌላ ነገር እንዳደረግ በጣም እየተጋፋሽ ነው። ትዕግስቴን በጣም እየተፈታተን በጣም እኔም ትዕግስቴን እየተፈታተን ነው። እናናስራአይተን አናውቅም አናውቅም እኮ ታድያ፣ እና ታድያ እንደዛ እኮ ነው እያስመሰልሻለሽ። አንቺ ተገናኝተን አናውቅም። ብዙ ነገሮች እኮ ተወርተዋል። ገባሽ? በአንቺ አንቺ እኮ አዲስ አበባ ስለሄጅ ወንድሜ እኮ ተነስቷል በአንቺ ስም አይደለ መቅደስ እኮ አንቺ ናት የላክሻት፣ ተብዬ እኔ እኮ እኔ ላይ እኮ ብዙ ነገር ደርሶብኛል። አይደል እኮ ያንን ነገር ብዙ ተናገሪ ነው ነገር ነው። አብርሃም እንኳን እንደዚህ ብሎ አልጠይቀኝ። እኮ የሆነ ነገር ስላለ የሆነ ሚስጥር በመሀላችሁ የሆነ ሚስጥር ስላለ ምናልባት ፓወር ከተጠቀመ ኦኬ፣ ታወቃል። ትቆሚለት ነው? እቆምለታለሁ። በደንብ አድርጌ እቆምለታለሁ። ገብተሻለሁ ነፂ፣ በስነ ስርዓት ለወራሽ እየሞከርኩ ነው። በጣም ብዙ ነገሮችን እያደረግሽ ነው። ታግሼሻለሁ። አሁንም ቢሆን ማውራት የምትፈልጊውን ነገር ማወቅ የምትፈልጊው ይሄ ከሆነ እኔ ምንም ማውቀው ነገር የለም። ስለ አብርሃም ምንም ልነግርሽ አልችልም። ስለ ሩታም እንደዛው። እንደዚህ ፈተሽ አላቅም። እምትይኝ ቢኖርም አልነግርሽም። በቃ እንደዛ አትይም እንዴ? አየሽ፣ ቢኖርም ማለት እኮ የምታውቂው ነገር አለ ያልሽ። አላቅም እኮ እያልሽኝ አልለቅሽም ማቀው — እማቀው ነገር እኮ እየሰማሽ። ሌላ ነገር ውስጥ አንግባ ሌላ ነገር ውስጥ ባንገባ ጥሩ ነው። ያለሽ የምታውቂውን ነገር ማትናገሪ ከሆነ ልጅሽንም እንደማታገኙ ወቂ። ስሚኛለሽ፣ እየሰማሽኝ ነው። ስለ ልጅ እንድታወሪ አልፈልግም። አንቺ ስለ እሱ እንድታወሪ አልፈልግም።

ስለ እኔ የፈለግሽ ነገር በኝ እየሰማሽ ነው፣ ነፃነት። አንቺ እሱ ቪዲዮ ላይ እንዲገባ አልፈልግም። በቃ ስነ ስርዓት ይኖርሽም። እንደዚህ አንጠልጥዬ ደግሞ ሳመጣልኝ ስለ አብርሃም ተናገሪ። እየሰማሽ ማሽን ነው። በጣም ብዙ ደረጃ እንደደረሰ ፈልጊው ከሆነ ጭራሽ በሕይወት አዎ፣ ጭራሽ እያሰራረውሽ ነው። ልጅሽን በሕይወት የምትፈልጊው ከሆነ የምታውቂውን ነገር ተናገር። በሕይወት የምታውቂውን ነገር ተናገር። ስለ እሱ እንድታወሪ አልፈልግም። ይደርስብሽ ነገር እኔ ተጠየቅሁኝ እና የለንም። ይደርስብኝ ነገር ገብቶሻል። በጣም ብዙ ደረጃ ነው የምንደራረሰው ነፃነት። ስለ ልጅ እንድታወሪ አልፈልግም። በጣም ስለ ሄርሜላም እንድታወሪ አልፈልግም፣ አያገባሽም። በቃ ይሄ ራሱ አንድ መረጃ እንደሆነ ወቂ። ሄርሜላ ጋር ግንኙነት እንዳለሽና ይሁን ነገር እያሳየሽ ነው፣ ገባሽ? ስለ ሄርሜላ በአውራ ባላወራ አንቺ አይመለከትሽ። ያው ልጅ ነፃነት፣ አይመለከት አይመለከተኝም። ስለ ልጅ እንድታወሪ አልፈልግም፣ ስለ ሄርሜላም ስለ ምታቂ ነገር ካልተናገርሽ ማውራት አይደለም ማራት አይደለም ልጅሽ ጋ እንደሚሆን ወቂ። ስለ እኔ አታቂ ማለት ነው። ስለ ልጅ አልፈልግም። ስነ ስርአት ይኑርሽ። እኔን የፈለግሽ ነገር ልትኝ በቃ ስለ ሄርሜላ የምታውቂውን ነገር ተናገሪ። ስለ አብርሃም የምታውቂውን ነገር ተናገሪ። ታታቸው መሀል ላይ ያለው ከዛ ከልጅሽ ጋር የሚያገናኛትን ነገር ሄርሜላ፣ እሱን ነገር ተናገሪ። የልጅን ስም እንዳጠሪ ድጋሚ እየሰማሽ ይሄም አይደለም። ነገርኩሽ እኮ መጥራት አይደለም፣ አንጠልጥዬ ሳመጣልሽ እሱን እናያለን ያኔ። ልጅሽ ማንን እንደምታንጠለጥ እኮ በሰላማዊ ሚ ነገር ይሸልሸል የዛን ሰዓት ማለት ነው። ይኸውልሽ ሲጣርገኝ ነው የምከልሽ። ነጻነት ስነ ስርዓት ይኑር። ስለ ልጅ ልጅ እንድታወሪ አልፈልግም። ምንም ማስብበት ነገር የለም። ልቀቂኝ ሁለተኛ